ሰላም ጤና ይስጥልኝ እንደምናላችሁ፣ የትንሱ ቴክ ቤተሰቦች ዛሬም ጠቃሚና አሪፍ በሆነ ቪዲዮ ለእናንተ ተመልሻለሁ። በዛሬ ቪዲዮአችን የምንመለከተው በ LEG N24 Pro Iron ሪሲቨር ላይ ትዌኒፎር ሀወር ስፖርትን ሰርታችሁ ለመጠቀም እንዲ ሶፍትዌር መጫን እንደምትችሉ አሳያችኋለሁ። ይህን ሶፍትዌር ግዴታ መጫን የሚኖርባችሁ እናንተ LEG N24 Pro Iron ብቻ የሚል ከሆነ ነው። ግን ሪሲቨራችሁን በቅርብ ጊዜ ከገዛችሁ ማለትም LEG N24 Pro Iron ፕራይም የሚል ካለው ምንም ሶፍትዌር መጫን አይጠበቅባችሁ። በቀጥታ አሰርታችሁ ኮድ አስሞልታችሁ መጠቀም ትችላላችሁ። ግን ቆየት ያሉ ሪሲቨሮች ኤልጂ ኤን 24 ፕሮ አይረን ብቻ የሚል ከሆነ 24 ስፖርትን ሰርታችሁ ለመጠቀም ሁለት መጫን የሚኖርባችሁ ሶፍትዌሮች አሉ። የመጀመሪያው ትራንዚሽን ፈርስት ሶፍትዌር አለ። ሁለተኛው ደግሞ 24 ስፖርት ሪሲቨራችሁ እንዲሰራ የሚያደርግ ሰከንድ ሶፍትዌር አለ። ሁለቱም ከጫናችሁ በኋላ 24 ስፖርትን በኤልጂ ኤን 24 ፕሮ አይረን ሪሲቨር ላይ መጠቀም ትችላላችሁ። በሪሲቨራቸው የሚሆን ሶፍትዌር ለማግኘት በመጀመሪያ ወደ ቴሌግራማቹ በመሄድ ከላይ ሰርች ማድረጊያው ላይ አት ትንሱ ሶፍትዌር ብላችሁ እሳቸው በምታደርጉበት ሰዓት ይሄ የምትመለከቱት ቻናል ይመጣላችኋል። ወደ ቻናሉ በምትገቡበት ሰዓት እንደምትመለከቱት ሁለቱንም ሶፍትዌር አስቀምጬላችኋለሁ። መጀመሪያ ላይ ያለው ፈርስት ሶፍትዌር ፎር ቲ ፎር አወር ስፖርት የልጅ ና ፕሮ የሚል አለ። እሱ ትራንዚሽን ሶፍትዌር ነው። ሰከንድ የሚለው ደግሞ አራቱ ስፖርት እንዲሰራልን የሚያደርግ ሶፍትዌር ነው። ሁለቱንም በቅደም ተከተል ታወርዱና ወደ ፍላሻችሁ ትገለብጣላችሁ። በመቀጠል ሪሞታችሁ ላይ ሜኑ ትነካላችሁ። ከመጡላችሁ ዝርዝር መካከል ሴቲንግስ የሚለው ላይ ኦኬ ትላላችሁ። ወደ ሴቲንግ ይወስዳችኋል። እዚህ ከታች አፕግሬድ የሚል አለ። አፕግሬድ የሚለው ላይ ትወርዱና ኦኬ ትላላችሁ። በድጋሚ USB or card upgrade የሚል ይመጣላችኋል። እሱን ኦኬ ትላላችሁ። በመቀጠል በቀጥታ ወደ USB ያችሁ ይወስዳችኋል። እናንተም ሶፍትዌሩን ካስቀመጣችሁበት ቦታ ታስገባላችሁ እንዳልኳችሁ ቅድም በቅድሚያ ፈርስት ወይም ደግሞ ሚድል ትራንዚሽን ሶፍትዌሩን ነው የምጭኑት። እሱን ከጫናችሁ በኋላ ደግሞ ሰከንድ ሶፍትዌሩን ትጭናላችሁ ሃያ አራት ስፖርት እንዲሰራላችሁ የሚያደርገውን። አንድ ማወቅ ያለባችሁ ነገር ፈርስት ሶፍትዌሩን ትራንዚሽኑን ጭኖ ከጨረሰ በኋላ ሰከንድ ሶፍትዌሩን አፕሪል ለማድረግ በምጀምሩበት ሰዓት ኢረር ብሎ ዜሮ አንድ ብሎ የሚጽፍ ከሆነ በእነዚህ ሪሲቨሮች ሃያ አራት ስፖርትን አሰርታችሁ መጠቀማችሉ ማድረግ የሚኖርባችሁ ነገር ቦርድ የምታገኙ ከሆነ ቦርድ ማስቀየር ነው። ካልሆነ ደግሞ ሌላ አዲስ ሪሲቨር መግዛት ነው የሚጠበቅባችሁ። እንደምትመለከቱት ትራንዚሽን ሶፍትዌሩን ጭኖ ጨርሷል። አሁን ደግሞ በተመሳሳይ መልኩ ልክ እንደቀድሙ ሰከንድ ሶፍትዌሩን እንጭናለን። ሜኑ፣ ሴቲንግ፣ አፕግሬድ፣ ዩኤስቢ ኦር ካርድ አፕግሬድ ወደሚለው ትገባላችሁ። ወደ ዩኤስቢ ፋይላችሁ ይስዳችኋል። ሰከንድ ሶፍትዌሩን ካስቀመጣችሁበት ፎልደር መርጣችሁ ኦኬ በምትሉበት ሰዓት ልክ እንደዚህ ሶፍትዌሩን መጫን ይጀምራል። አስቀድሜ እንደነገርኳችሁ ሁለተኛ ሶፍትዌሩን ለመጫን በሚሞክሩበት ሰዓት ኢረር ዋን ብሎ ኤስኢሲ ብሎ ጽሁፍ የሚያመጣ ከሆነ በእነሱ ሪሲቨር ላይ ሀይራት ስፖርት መጠቀም አይችሉም። ምክንያቱም ግዴታ 24 ስፖርት ለመጠቀም ሁለተኛውን ሶፍትዌር በሰንሻ ጭኖ መጨረስ ይኖርበታል። ለዚህ አይነት ችግር ደግሞ የሚያጋጥማቸው ሪሲቨር ቆየት ያሉ ከ2 ከ3 አመት በፊት ገበያ ላይ ሲሸጡ የነበሩ ናቸው። በቀላሉ እነሱን ለመለየት አብዛኞቹ የሚሰሩ ሪሲቨሮች ከላይ ቆርቆሮ ላይ ኤልጂ እና አራት ፕሮያር የሚል ጽሑፍ ያለባቸው ናቸው። ወይም ደግሞ ሰከንድ ሶፍትዌርን ስጭኖ በስነሽራት የሚቀበሉ ናቸው። እንደምትመለከቱት ሰከንድ ሶፍትዌሩን በስነሽራት ጭኖ ጨርሷል። ሪሲቨሩ ዘግቶ ይከፍታል። አራት የስፖርት ቻናሎች ነው ያሉት፦ 24 አወር ስፖርት 1፣ 24 አወር ስፖርት 2፣ 24 አወር ስፖርት 3፣ 24 አወር ስፖርት 4 ናቸው። በነዚህ በአራቱ ቻናሎች ምንም የሚያመልጣችሁ ጨዋታ አይኖርም። ቻናሎቹ አራት መሆናቸው ተመራጭ ያደርገዋል ምክንያቱም ተደራራቢ ኳስ በሚኖርበት ሰዓት ምንም አይነት ጨዋታ አያመልጣችሁ ማለት ነው በአራቱ የቀያየራችሁ በአራቱም ቻናሎች ስለሚያስተላልፍ መመልከት ትችላላችሁ የ24 ስፖርት ሰርቨር ካለቀባችሁ ወይም አዲስ ለማስሞላት ከፈለጋችሁ ሪሞታችሁ ላይ ሜኑን ተነካላችሁ በመቀጠል መልቲሚዲያ ወደሚለው ትሄዳላችሁ እዚ ጋ 24 ሀወር ስፖርት የሚል ታገኛላችሁ እሱ ላይወርዳችሁ ወርዳችሁ ኦኬ በምትሉበት ሰዓት እዚጋ ከታ ኤሴን ወይም ሴሪያል ነምበር የሚል አለ በሱ ትይዩ ያለውን ቁጥር በቀጥታ ወደኛ በመላክ በደቂቃዎች ውስጥ ማስሞላት ይችላሉ። ለማስሞላት ከፈለጋችሁ በስልክ ቁጥር 0972975486 በቀጥታ የስልክ መስመር እኛን ደውሎ ማናገር ይችላሉ። እንዲሁም በተጨማሪ በዚህ የቴሌግራም ዩዘርኔም እኛን ኮንታክት ቢያደርጉ በፍጥነት መስተናገድ ይችላሉ። እንዲሁም በተጨማሪ በቴሌግራም ሰርች ማድረጊያ ሁለት እንሱዲሽ ብላችሁ ሰርች አድርጋችሁ ይህንን ቻናል ጆይን በማድረግ አዳዲስ መረጃዎች በሚለቀቁበት ሰዓት ወዲያውኑ እንዲደርሳቸው ማድረግ ትችላላችሁ። በተጨማሪ ደግሞ የሁሉም ሪሲቨር ሞዴል ሶፍትዌሮች እዚህ ቴሌግራም ቻናል ላይ ሰለተ ለቀቁ የምትፈልጉትን ሶፍትዌር ከዚህ ቴሌግራም ቻናል ማውረድ ትችላላችሁ። የዛሬ ቪዲዮችን ይህንን ይመስላል። በእንደዚህ አይነት ታሪፍ በሆኑ በሌላ ቪዲዮዎች እስከምንገናኝ መልካም ጊዜ ሆንላችሁ።